ሰላም ጤና ይስጥል ውዴ፣ ቻናል ቤተሰብ ተከታታዮች፣ እንግዲህ የጎንደር ፋኖ ዋና ቀኝ እጅ የሚባለው እርስ በርስ በገጠመው እንግዲህ እስከ መጨረሻው ተሸኝቷል ማለት ነው። ላስታውሳችሁ የውባንታ አባተ መምሪያ ኃላፊ የነበረው ተመስገን ጎዴ ዋና ቀኝ እጄ የነበረው እርስ በርስ እንግዲህ በገጠመው እንደ ከፍ ያለው ደሴ ሞቃ ባለ ሁኔታ እስከ መጨረሻው ተሸኝቷል ማለት ነው። አዚ በፊት እናስታውሳለን። በተለይ ከፍ ያለው ደሴ በ ሀብቴ ወልዴ እንደተሸኘ እናስተውሳለን። አሁን ደግሞ መልኩን እንግዲህ ትግሉ ቀይሮ የራሳቸውን በራሳቸው እንግዲህ ተመስገን ጎዴ ሞቅ ባለሙያ ተሸኝተው ማለት ነው። ከዚህ በፊት እናስተውሳለን መከላከያ በወሰደው እርምጃ ውባንታ አባተ ሞቅ ባለ ሁኔታ ተሸኝቷል። በሱ ትክ ደግሞ ሲሰራ የነበረው በተለይ የእሱ መምሪያ ኃላፊ ሆኖ የነበረው ተመስገን ጎዴ አሁን ደግሞ እርስ በርሱ እንግዲህ ሞቅ ባለ ሁኔታ ነው የተሸኘው። ስለዚህ አሁን አማራ ክልል ውስጥ ያለው የፋኖ ትግል መልኩን ቀይሮ እርስ በርሱ ያለበት ሁኔታ እየተመለከተ ነው። በተለይ ጎንደር ላይ አሁን ያለው በዚህ መልኩ እንግዲህ እየተጨረሰ ይገኛል። በርካቶች እንግዲህ ውስጥ ላይ እንደዚህ ጎላ ብለው ያልወጡትም በርካቶች እንግዲህ እየተሸኙ ያለበት ሁኔታ እየወጣ የሚገኘው መረጃ ያመላክታል። በተለይ ተመስገን ጎዴ ወደፊት የመጣበት በተለይ በሱሩ ብዙ በርካታ ታጣቂዎች እንዳሉ ይታወቃል። ነገር ግን እሱንና እሱ መሰሉ በደረሰበት ከፍተኛ ዱላ እሱንም እንግዲህ ለዚህ ጥቃት ሰለባ አድርጎታል ማለት ነው። አሁን ባጭሩ የምንረዳው ከዚህ ፋኖ ለአማራ ነጻ እናውጣለን እያሉ አሁን መልኩን ቀይሮ እንግዲህ እርስ በርሱ የገባበት ሁኔታ እየተመለከት ነው። ይሄ የሆነበት እንግዲህ አንድ አላማ አንድ ራእይ ቢኖራቸው ወደዚ ውስጥ እንደማይገቡ ግልጽ ነው። ነገር ግን መልኩን እየቀየረ የመጣው ወደ ጥቅምና ክልሉን እንግዲህ ወደ መዝረፍ ሁኔታ የተሰማሩበት ስላለ ነው። መልኩን አሁን ቀይሮ እርስ በርሱ ወደዚ ውስጥ የገቡበት። ሌላኛው ደግሞ የስልጣን ሽኩቻዎችን እየተመለከትን ነበረ። ጎሳ መስርተው እኔ አለቃ እኔ አለቃ በሚል መልኩ እየተመለከት ነው። ለዚህ እንግዲህ ጥቃቱም ሰለባ ሆኗል። ሌላኛው ጉዳይ እዚህ ጋር እየዘ የምናልፈው በተለይ በሰሜን ሸዋ ዞን መራ ቤቴ ወረዳና እንዲሁም ደግሞ በጃዊ መከላከያ ባደረገው ድንቅ ኦፕሬሽን በርካታ ትጥቆችንና መኪና ተሽከርካሪዎችን ሁሉ ገቢ አድርጓል። ከነሱ ውስጥ ላስታውሳችሁ በተለይ ዘመነ ካስ የሚል አምቡላንስን ጨምሮ ሰላሳ ኩንታል የሚሆን ሲጠቀምበት የነበረው የምግብ እህል እንዲሁም በርካታ የሞተር ብስክሪቶችና ኮምፒውተሮችን እንግዲህ ገቢ አስደርጓል። እንዲሁም ደግሞ ሲጠቀምበት የነበረው መሳሪያዎች ጭምር ነው። የመጨረሻ እንግዲህ ፋኑ ትግል እንግዲህ መልኩን ቀይሮ ቢቀጥልም እንግዲህ መከላከያ በሚያደርሰው ጠንከር ያለ ዱላ እንደዚህ እየተመለከትን እንገኛለን። ሌላኛው እዚሁ ጋራ የጅል ገልጽላችሁ እጅግን በአንክሮት የምፈልገው ጉዳይ ቢኖር ፋኖ የማረከው መሳሪያ እያሉ እየደረደሩት እየተመለከቱ ነበር። ትልቁ ሚስጥር ግን እንዲህ ነው። የራሳቸውን ትጥቅ አንድ ላይ ያወርዱን የደረድሩና ማረክ ነው ይላሉ። ይሄ መጣው ከራሳቸው መረጃ ነው፣ በተጨባጭ ሁኔታ ያገኘሁት። የራሳቸውን የታጠቁት መሳሪያ ደርድረው ከመከላከያ ማረክ ነው ምናምን ብለው፣ በጣም የሚገርመው እንደዚህ አይነት ፖለቲካ ቁማር አትጫወቱ። በቃ ትክክለኛው ትክክለኛውን አውጡ። የብርቱካን አይነት ቁማር አሁንም እዚህ ጋር እየደገሙት እያየን ነው። ስለዚህ የታጠቁት መሳሪያ አንድ ላይ ደረድሩና ከመከላከያ የተረከብ ነው፣ ከመከላከያ የማረክ ነው ምናምን የሚል ቁማር አሁን በሰፊው ሁኔታ እየወጣ ይገኛል። ስለዚህ ትንሽ ቃል ብትገዙ የሚል መልካም ነው። ሌላኛው ጉዳይ ብሔርተኝነት አይጠቅምም። ምክንያቱም በብሔርተኝነት ከሚታወቁት አንዱ ሁለት ልጠቅሳላችሁ። በተለይ አማራንና ኦሮሞ ሲያባላ ከነበረ የቡርቃን ዝምታ እንደገና አጉልቶ በመጻፍ ተስፋ የሚባለው እሱም ታሞ በከፍተኛ እንግዲህ በስቃይ ሁኔታ እንደሞተ እንመለከታለን። አሁን ደግሞ ሰለሞን ተካ እናስተውሳለን። በድንግተኛ ጸጥ ያለ እሱ ደግሞ አማራ ጠል እንደነበረ እናሳውሳለን። ስለዚህ ብሔርተኞች እድሜያችሁ አሟሟታችሁም የውሻ አሟሟት ከመሆኑ በፊት መልካም ስሩ። የነዘመንም ከነዚህ የተለየ አይሆንም በእርግጠኝነት መቶ ፐርሰንት ጠብቁኝ። በዚህ የሚቀጥል ከሆነ እሱም ከነዚህ አንዱ እንደሚሆን ወደፊት የምንመለከተው ጉዳይ ይሆናል። መሆን ብቻ ሳይሆን ደግሞም ይሆናል። ግልጽ ነው። ምክንያቱም እሱ ይህን ሀዋትና የኤርትራ ተላላኪ ሆነ እኮ እያየኑ ነው። ተላላኪ አገርን እንግዲህ እስከ መሸጥ አገርን አሳልፎ እስከ መስጠት ድረስ ሀዋት ምንድን ያደረገ ማይካድራ አማራ ምንድን ያደረገ እንግዲህ የሞራል ሞራል ቢኖረን ከነ ሰዎች ጋር መስራት ያስፈልጋል። ማይካድራ የማይረሳ ጠባሳ እኮ ነው፣ አማራ ክልል ተሰርቶ ሄዱ። ስለዚህ እሱ ደግሞ የነሱ ተላላኪ ሆኖ ሰሞኑ ኤርትራ ሽርጉድ ሲል ነበረ። መንግስትን በትኩረት ሰጥቶ እንዲከታተል መልእክታችን በዚህ አጋጣሚ ጣሚ እናስተላልፋለን። በእርግጠኝነት መረጆችም እንደሚኖሩት መቶ ፐርሰንት እርግጠኛ ነን። በተለይ ደንበር ሲሻገር በሞተር ብስክሌትና በመንግስት ኮብሮች የታጀበ እንደነበር ሁሉ መረጆች እየወጡ ነው የሚገኘው። ኤርትራ ደንበር ሲሻገር ወደ ሲሻገር እንግዲህ በሞተር ብስክሌት እንደሆነ መረጆች ይወጣሉ። ስለዚህ የጊዜ ጉዳይ እንጂ ወደ መከልብ እንደሚሆን ግልጽ ነው። ምንም የሚያዋላዳ መልኩ እየተመለከት ነው መረጆችም እየወጡ ስለሚያመላክት እንደለመደበት እንግዲህ እንዳይጥግ ከጫካ ከጉድጓድ ውስጥ እንደሚገባ ተስፋ እናደርጋለን። ምክንያቱም የሚያስፈልገን በዚህ ሰዓት ሰላም ነው፣ ለሀገራችን ሰላም ነው። የሚሞቱ ደግሞ ወንድሞቻችን ለሀገር ለህዝብ የሚጠቅሙ ነው። ስለዚህ ቀሪ ወንድሞቻችን ከመከላከያ ጎን እንድትሰልፈውን መልክታችን እናስተላልፍ። ምክንያቱም በርካታ ታጣቂዎች በተናንትሮት ለምሳሌ በብርሻ ልቆ እየተመረቁ እያየን ነው። ስለዚህ እንደ ጉድ እየገባ ነው። እነዛም ትቪታቸው እስኪ ያልቅ ድረስ ነው። ወደፊት እንመለከታለን። በሌላ ቪዲዮ እስክንገና፣ ሰብስክራ በማለት ጠብቁ። ቻው።